እንግዲህ ገንዬ ሁልጊዜ በህልሟ የሚሆን በውኗ ተቀምጣ ኤፋዬ ልንገራት እናትነቴን ወይንሳ ልንገራት እያለች ብዙ እየተጨናነቀች ነበር። ዛሬ ግን እነሆ ልትነግራት ነው ውሳኔዋን። እንግዲህ ለኤፍራታ እናትነቷን ልታሳውቃት ነው። ይህን በዚህ ሰዓት እንግዲህ ኤፍራታ ምን ብላ ትቀበለዋለች ብላችሁ ታስባላችሁ? ገነትስ ምን መልሱን ስትብቀማ ምን ትላለች? ከ24 ዓመት በፊት ከሀያ አራት ዓመት በፊት ወልጄሽ ነው ጥዬሽ ሂጄ ነው ትለታል ስለ ማንም የምታወሪው አለቻት ስላንቺ ከሀያ አራት ዓመት በፊት ወልጄ ስለ ጣልኩሽ ስላንቺ ትላለች ገነት እንዴ ትላለች ኤፋታ ኤፉዬ ለምን እንደዚያ እንዳረኩ ላስረዳሽ ተረጋጊ ትላታለች ገኒ ባክሽ ይህ ሁሉ ቀልድ ነው በይኝ አለች ኤፋዬ የኔ ልጅ ሁሉንም ነገር እነግርሻለሁ ከዚህ በላይ ማንም ሰው ስለ አንቺ ሲያስለቀሰሽ ማየት አልፈልግም። ትላታ እየለመንኩሽ እኮ ነው ትላ በእባክሽ ከዚህ ወጥተን እንሄድ አረብ ሀገር ስጄ ሰርቼ ያጠራቀምኩ ገንዘብ አለኝ። እንደዚህ የተንደላቀቀ ህይወት ባያኖርሽም በስምሽ ቤት ሰርቼልሻለሁ ትላታለች። እየቀለርሽ ነው አለ ኤፋዬ። እንደዚህ ገንዬ ዝም በይ እባክሽ አለች። አንቺ ራስሽ እንደናቴ የምት ቆጥሪኝ ከሆነ ተሳስተሻል። ይህ ሁሉ አመት በየቀኑ ሳለቅስ የት ነበርሽ? አሁን መጥተሽ እናትሽን ስላልሽኝ የመቀበልሽ ይመስልሻል? ትላታል ትሰሚኛለሽ ወይዘሮ ገነት እኔ እናቱን ኑሮኝ አያውቅም። እናት ኑሮኝ ካወቀም ከተካልኩኝም የቤዛን እናት ነው። እንደ ቤዛ ባታያኝም በጊዜው እንደ እናቱን አሳድጋኛለች። ስለዚህ እፉ እየተረጂ አሌ ገነት እኔ እኮ ወድጄ አይደለም። ቀጥ ብለሽ ከቤቴ ውጭልኝ። እንደ አንቺ አይነት አረመኔና ከሚኖረኝ ዘላለም እናት ባይኖረኝ ይሻላል። ትላታለች የምወጣት ገኒን እንዳታስጠልኝ ትላታለች። እባክሽ የመወዳት ገነትን ባታሳጨኝ ደስ ይለኝ ነበር አለች። በዚህ ጊዜ ገንዬ በጣም ተበሳጨች። በመካከል ደግሞ እንግዲህ ኤፋዬ የገኒን ነገር ከሰማች በኋላ የአፌት ጉዳይ እያሳሰባት ይገኛል። የአፌት እንግዲህ መረጃ ይዞ ናቲን ለማሰር እየተዘጋጀ እንደሆነ ስታውቅ ለናቲ ላለመናገር ሚስጥር አድርጋ ይዘዋለች። ናቲ ደግሞ ይህን ነገር ካወቀ ወይ እጁን ወስዶ ለፖሊስ ይሰጣል ወይንም አንድ ነገር ደግሞ ይወስናል ብላ ስለፈራች ይህንን ሚስጥር ለእሱ ሳትነግረው ቀርታለች። ይህንን ነገር ግን የሚያድናት አንድ ሰው ይኖራል ብለን እናስባለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ሰላም ብያቸዋለሁ። ሰላማችሁ ይብዛልኝ። እንግዲህ ገንዬ ከዚህ በፊት ለመናገር ሁሉ እየቻለች ላለመናገር ግን እሷ ትጎዳለች እያለች ያለፈችውን የጭንቅ ቀን ዛሬ እንግዲህ ስትነግራት የሰጠቻት መልስ እኔ አንባክሽ፣ ከዚህ በኋላ መጥተሽ እናቴናት ብትይኝ፣ ያን ሁሉ ጭንቀት ሳሳልፍ ከጎኔ ሳትቆሚ ልቀበልሽ አልችልም። እኔ እናት የለኝም። ኑሮኝም አያውቅም። ወደፊትም አይኖርም። ኑራኝ እንኳ እናቴ ናት ብዬ ብል የቤዛንና እናትና አባት ነው። የቤዛ እናት እንደ ቤዛ ባታደርገኝም ቢያንስ እናትና እናትነትን ሰታይ ኖራለች ትላታለች ማለት ነው። ዳግኝ ታስታውሱ እንደሆነ ከዚህ በፊት እማዬ። እባክሽ አሁን ሳገኛት ኤፍራታን እነግራታለሁ ብሏት ነበር። በዚህ ሰዓት ሰው የሚያስፈልጋት ሰዓት ነው ትላል። ገንዬ ያለችውን ዘወር ብለን ስናስታውስ በዚህ ሰዓት ሁሉም ሰው ጠላቶቿ ነው። ስለዚህ በዚህ ሰዓት ደግሞ ይህን ከሰማች ትጎዳ በሐዘን ትጎዳብናል። ከዚህ ብን ብላ ጠፍታ ደግሞ ትቸገራለች። ስለዚህ ዳጊ ተረጋጋ ያለችውን ነገር አስታወሰችው። እባክሽ አንቺ ለአመታት አልነግራትም ያልሽኝን እኔ በሁለት ደቂቃ እነግራታለሁ። ከዚህ በኋላ ህቴን እየራኳት መኖር አልፈልግም። እኔ እኮ መቼም አንነግርም እያልኩ አይደለም፣ ዳጊዬ ጊዜው አይደለም እኮ ነው ያልኩ። አሁን ሁሉም ሰው ጠላቷ እኮ ነው እያልኩ ነው እያለት ነበር። በዚህ ጊዜ እንግዲህ ገንዬ ብዙ ጊዜ ኤፍራታን ልጄ ልጄ እያለች ታስተውሉ ከሆነ ትናገር ነበር። ኤፍራታ ደግሞ አንድ ጊዜ እውነትም ሴት እናቴ ብትሆንልኝ ብላ ትመኛት ነበረ አንድ ቀን የምታስታውሱ ከሆነ ገኒ እናቴ ብትሆን ደስ ይለኝ ነበር ብላ ተና ግን አይሆንም እንጂ ብላ ነበረ። ኤፍራታ ይህን ነገር ሁሉ ካለች በኋላ እናትነቷን አስባ፣ አረብ ሀገር መሰደቷን፣ ለእሷ ብላ ሰራተኝነት መግባቷን ይህን ነገር አስታውሳ እሽ ትላታለ ብለን ነበር። ሆኖም ግን እሷ በእናት ልጄ ልጄ እያለች ለእሷ ስትል በዚህ ቤት ውስጥ በህልሟም በውኗም ስለ እሷ እያሰበች ነበረ። አንድ ቀን እንደውም በጣም ትጨናነቅም ነበረ። የኤፍራቴ ውሳኔ ግን ያሳለፈችው እውነት ነው ብላችሁ ታስባላችሁ? እናንተስ ምን ትላላችሁ? በራሳችሁ ከአራት ዓመት በኋላ ምን ማለት ነው አልገባኝም ስትላት፣ እንግዲህ ነው የነገረቻት። ስለ አንቺ ነው የምነግርሽ እያለቻት ስትነግራት፣ ግን ከአራት ዓመት በፊት ወልጄ ስለ ጣልኩሽ የሚለውን ነገር ግን አልተቀበለቻትም። በጣም ያሳዝናል ማለት ነው ውድ ተመልካቾቼ። እንግዲህ ሁሉንም ነገር ብታስረዳትም አልተረዳቻትም። እባክሽ ገንዬ ቀልድ ነው በይኝ፣ ውሸት ነው በይኝ፣ እባክሽ እያለች ነበረ የተማጽ ሁሉንም ነገር እውነት ነው ተቀበይኝ ከዚህ በላይ መቆየት አልችልም። ማንም ሲያስለቅሰች ማየት አልፈልግም ብትላትም እንግዲህ ኤፋየ አልቀበልም በማለቷ በጣም ያሳዝናል። እንግዲህ ወደ ናታ ስኔ ደግሞ እንግዲህ አሁን ናታልን ልታወጣላት የምትችለው ሉሊት ናት ብዬ ነው እኔ ማስበው። ለምን ሉሊት ካሜራ ገጥማ ስለነዛ ሰው ልጆች የሚያዘዋውራቸውና ወደ ሆቴል የሚወስዳቸውን ሰዎች፣ ሴቶች እንግዲህ ካሜራ ገጥማ መረጃ ይዛ እንድትመጣላት ቶሎ፣ ያለበለዚያ ግን ይህነ ነገር ካራዘምሽብኝ፣ እኔንስ አንድ ነገር እንድማድረግሽን በምን አውቀዋለሁ? ስለዚህ በአስቸኳይ ላኪልኝ ያለቻትን ካሜራ ገጥማ እንግዲህ ያን መረጃ ይዛላት ከመጣሽ ኤፋጌ ከያፌትን እንግዲህ የናታልን መረጃ በመረጃ በማጥፋት ልታዲ ነው ትችላለች ብዬ አስባለሁኝ። ለምን መሰላችሁ? የአፌት ያነ መረጃ ከወጣበት ትልቅ ከባድ ወንጀል ስለሚደርስበት ያንን የመረጃ ይዛላት ስትመጣ እንግዲህ ሉሊት ያን መረጃ እሷም ስታሳየው የናቲን መረጃ የማጥፋቱን እድል ይመርጣል ማለት ነው። በዚህ ጊዜ የአፌት አገባት አለው ሰርጌ ነው ብሎ ያለው ሰርጉ ሳይሆን ይቀርና እንግዲህ ናታልንም ነፃ ታወጣዋለች ብዬ ነው የማስበው። በሌላ በኩል ሔዋን ደግሞ ከቤዛ ጋር እየሄደች ስለ ያፌት እያጣራች ትገኛለች ቤዛ ግን ለእሷ ብላና አዝናና ወዳ ልጠይቃት የመጣች ነው የመሰላት ቤዛም እስካሁን እሷ እንዳስያዘቻት ሔዋን አታውቅም እና መረጃ ለማገኘትም ሂዳ ስትጠይቃት ምን ነው እንደ ፖሊስ ቃለ ጥያቄ ታበዥብኛለች ነበር ያለቻት አይ አንዳንድ መረጃዎችን ይዤ ያፌትን አንቺን ነፃ ለማውጣት ከያፌት ለመገላገል ነው ያፌት እኮ ቀላል ሰው እንዳይመስልሽ ለመሆኑ ደጋሚ መቶ ጠይቆሻ ስትላት አንድ ጊዜም የመጣው ኤፍራታን ሊያገባት እንደሆነ በሰርግ ሊነግረን የመጣው እውነት ነው ግን ይሄ ነገር ስትላት እሱ እኮ ያደርጋለው ያለውን ነገር በፍጹም ሳያደርግ ያልፍም፣ ብላ በራሷ ላይ እያደረሰባትንም መለስ ብላ አዳ አይታ በፍጹም ካሰበው አይመለስም። ግን አንዳንድ መረጃዎች ብትሰጭኝ፣ ስለ እሱ ያለ ነገር ብትነግሪኝ፣ እኔ አንቺ እሱ ነፃ እንድትወጪ አደርግሻለሁ ስትል እያጣራቻት ትገኛለ። ሉሊትንም እንደ ጓደኛ ቀርባ ብዙታ ነገሮችን እያውጣጣቻት ትገኛለ። ይዋል በዚህ መካከል እንግዲህ አሁን ሉሊት ከኤፍራታ ጋራ ጓደኛ በመሆኗ ገነትም ግራ እየተጋባት ይገኛል። ግን ይህንን መረጃ ለማገኘትና ያፌትን ወደ እስር ቤት ለመወርወር ነው ኤፋየ እየተሯሯጠች ያለችው ማለት ነው። አሁን በተለይ ብትማጸነውን ብታለቅስም ይሄኛውን ግን መረጃ በእጇ የሉሊት መረጃ ከደረሳት በኋላ ያፌት ዋጋውን ስታሳየው እንግዲህ በፍጹም ያን ነገር ከማድረግ ይቆጠባል ማለት ነው። ግን ሉሊትንስ ምን ያደርጋታል? ይህ መረጃ መቼም ሎሊት እንጂ ሌላ ሰው አታወጣውም ብሎ ስለሚያስብ ይህን መረጃ ለኤፋየ ስታመጣላት ሎሊት ምን ያደርጋታል ያደርጋታ ብላችሁ ታስባላችሁ? ሎሊትስ አሁን በሄዋንና በያፌት በኤፋየ መካከል ላይ እየተዋጠች ትገኛለች ማለት ነው። ውድ ተመልካቾቼ፣ ስለዚህ ገነት ደግሞ በዚህ ጭንቀት ላይ ሆነ እንግዲህ ኤፋየ አልቀበልሽም እናትነትሽም ማለቱ ከባድ ሆኖባታል ወይንስ አሁን ስናታል ምናልባት አስተባብሏት እና ላንቺ ስትልና የተጎዳችው ስትላት ምን ተወስናለች ብላችሁ ታስባላችሁ? ዳጊ ደግሞ እንግዲህ እህቴን እንዳታሳጭኝ እናቴ እያለ ስለነበረ በኤፍራታ ውሳኔ፣ ይህ ውሳኔ ከሆነ ዳጊም እንግዲህ እናቱ ጋር ጥላቻ ሊያሳርፍበት ይችላል ማለት ነው። በዚህ ስራ ላይ ደግሞ ያው ቢኒ ጎበዝና ጠበቃ ስለሆነ በናታልና በያፌት መካከል ያለውን ኤፍራታን ያግዛታል ብዬ ነው የማስበው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አስፈሩልን ማለት ነው። ውድ ተመልካቾቼ እንግዲህ የዛሬው በዚህ ተጠናቋል። ቀጣይ ደግሞ በሌላ እንገናኛለን። ሰብስክራይ ላይክ፣ ሸር እያደረጋችሁ አበረታታችሁን ማለት ነው። ኤፋየ የወሰነችው ውሳኔ በገነት ላይ እውነት ትክክል ነው ትላላችሁ ወይንስ ችግሯን መረዳት ነበረባችሁ? እናት ካልቸገረው ልጁን አይጥልም ብላ መረዳት አለባት ብላችሁ ታስባላችሁ? እናቴ ብላ ስትመኛት የነበረችውን ሴት ዛሬ እውነተኛ እናቷ አሁን ስትመጣ ያልተቀበለችበት ምክንያት በዛን ጊዜ እንግዲህ በእጇ እያጎረሰ ሳት በያት ወጭም እያለ ብትጨነቅላትም የምታር እውነቱን ውስጡን አሳምናል ይዛው ስላልነበረ ይህ እንደተጎዳይ እያወቀችው ስለነበረ ይመስለኛል። እንግዲህ የራሳችሁን ሐሳብ አስተያየት አስፍሩበት። እንግዲህ በዚህ የዛሬው ቪዲዮ ተጠናቋል። አሰላሙ አሌይኩም ረህመቱላሂ ወበረካቱ